በሐዋሳ ሀገረ ስብከት በደቡብ ሲዳማ ቀጠና ልዩ መንፈሳዊ ጉባኤ ተካሄደ። በሐዋሳ ሀገረ ስብከት በደቡብ ሲዳማ ቀጠና ከስድስት ቁምስናዎች የተወጣጡ በርካታ ቁጥር ያላቸው ምዕመናን በተገኙበት ጤጤቻ ቁምስና ልዩ መንፈሳዊ ጉባኤ ተካሂዷል። መንፈሳዊ ጉባኤው በየዓመቱ የሚደረግ ሲሆን በስድስቱም ቁምስናዎች ማለትም በዶንጎራ ሚቄ፣ ቄጌ ሻፊና ጤጤቻና በንሳዳዬ ቁምስናዎች በየተራ እየተዘጋጀ የሚደረግ ነው። የሐዋሳ አገረ ስብከት ጳጳስ ብጹዕ አቡነ መርሃ ክርስቶስ የመጀመሪያ የሐዋርያዊ ጉብኝታቸውን ለማድረግ ወደ ጤጤቻ ቁምስና ያቀኑ ሲሆን ደማቅ አቀባበልም ተደርጎላቸዋል። ብጹዕነታቸው በተደረገው መስዋዕተ ቅዳሴ ባሰሙት ቃለ እግዚአብሔር ይህ ጊዜ የጾም ጊዜ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስም ሰሞነ ሕማማት የምናስብበት የእርሱን የምህረት፣ የጸጋ፣ የአባትነትና የአዳኝነት መልካምነትን የምናስብበት የሚያስብበት ጊዜ ነው። በዚህ የጾም ጊዜ የተቸገሩ፣ የተጨነቁ፣ የሚረዳቸውና የሚያግዛቸው የሌላቸውን ሁሉ እንመልከታቸው ሲሉ ተናግረዋል። በመንፈሳዊ ጉባኤው የማህበረ ኮምቦኒ አለቃ ክቡር አባ አስፋውን ጨምሮ ከሀገረ ስብከቱ ስድስቱም ቁምስናዎቹ የተውጣጡ ቆሞሳት፣ ካህናት፣ ወንድሞችና ምዕመናን በመገኘት የበረከቱ ተካፋይ ሆነዋል።